የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኅዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል የተሾመበትን በዓል በታላቅ ድምቀት ታከብራለች። የቅዱስ ሚካኤል ሲመት በነገደ መላእክት ላይ ብቻ አይደለም፣ የእግዚአብሔር ሕዝብ በሆኑት ላይ ጭምር ነው። እያሉ መልአክ ቅዱስ ሚካኤል የስሙ ትርጓሜ በዕብራይስጥ እንደ እግዚአብሔር ያለ ማን ነው? ማለት እንደሆነ ቅዱሳት መጻሕፍት ያስረዳሉ። አለቃ ኪዳነ ወልድ ክፍሌም በመጽሐፋቸው እንዳሰፈሩት የስሙን ፊደላት በመተንተን ተርጉመውታል። ሚ፣ መኑ፣ ካ፣ ከመ፣ ኤል፣ አምላክ፣ መኑ ከመ አምላክ፣ እንደ አምላክ ማን ነው? መጽሐፈ ሰዋሰው ወግስ ወመዝገበ ቃላት አዲስ። ቅዱስ ሚካኤል በብሉይ ኪዳን የእግዚአብሔር ሕዝብ የተባሉትን እስራኤል ዘሥጋን ሲረዳና ሲጠብቅ እንደ ነበረ ተጽፎልን እናገኛለን። በምሳሌ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደ ተገለጠለት፣ ዐይኑን አንሥቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ? አለው። እርሱም እኔ የእግዚአብሔር ሠራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ ሲል ተናግሯል። መጽሐፈ ኢያሱ ምዕራፍ አምስት ቁጥር ዐሥራ እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ነጻ ሲያወጣቸው ይመራቸው የነበረ መልአክ ቅዱስ ሚካኤል ነበር። በመንገድህ ይጠብቅ ዘንድ ወዳዘጋጀውልህም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እልካለሁ እንዲል ሹመቱ በእግዚአብሔር ሕዝብ ላይ በመሆኑ ስለ እነርሱ ከእግዚአብሔር ምሕረትን ይለምንላቸው ነበር። ኦሪት ዘጸአት ምዕራፍ ሃያ ሦስት ክሙ ይሳለ ቆበይምረት። ነገር ግን ኃጢአት ሲሠሩ እግዚአብሔር ኃጢአተኞችን ይቀጣልና ሕዝቡን ራስን ጠብቅ፣ ስማው፣ እንቢማትበለው ስሜ በርሱ ስለሆነ ይቅር አይለምና ብሎ አስጠንቅቋቸው ነበር። ይህም ቅዱስ ሚካኤል በእግዚአብሔር ህዝብ ላይ መሾሙን ያስረዳናል ኦሪት ዘጸአት ምዕራፍ 23 የቅዱስ ሚካኤል አማላጅነት በሐዲስ ኪዳንም እንደነበር ይህ ትንቢት ያሳየናል በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል በማለት ተናግሯል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1። የቅዱስ ሚካኤል አማላጅነት በመጽሐፍ ቅዱስ ውስጥ በሌላም ስፍራ ተጠቅሶ እናገኘዋለን። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል በማለት ተነግሮናል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1። ስለዚህ ቅዱስ ሚካኤል እኛን ከሰይጣን አሽክላና ወጥመድ ይጠብቀን ዘንድ በጸሎቱ በእግዚአብሔር ፊት ይቆምልን ዘንድ በእኛም ላይ የተሾመ ነው። ምክንያቱም እኛ የእግዚአብሔር ሕዝቦች የርስት ወራሾች ነንና። በመጽሐፍ ቅዱስ ውስጥ ሚካኤል ታላቅ የሆነ ክብር እንደተሰጠው ተጽፎ እናገኛለን። ይኸውም በዕለተ ምጽዓት ጌታችን ቅዱሳን መላእክትን አስከትሎ በክበበ ትስብእት በግርማ መለኮት በሚመጣበት ጊዜ ከእግዚአብሔር ዘንድ በሙታን ላይ ሥልጣን የተሰጠው ለዚሁ ለኃያሉ መልአክ ለቅዱስ ሚካኤል ነው። ይህንንም ቅዱስ ጳውሎስ በሚገባ ገልጾታል። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፤ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበተ ዐይን እንለወጣለን። መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21። መልአክ ነዋ ሚካኤል። ከዚሁ ጋር ተጨማሪ በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 15 በማለት በዕለተ ምጽአት ምን ያህል ክብርና ጌትነት እንደተሰጠው ገልጾልናል። ሚካኤል ማለት ከመእግዚአብሔር እንደ እግዚአብሔር ያለ ማን ነው ማለት ነው። ይህም የእግዚአብሔርን ገናናነት፣ እርሱን የሚመስል አምላክ እንደሌለ የሚያመለክት ስም ነው። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨመሩ ልዩ ልዩ መጠሪያዎችም አሉት። ከነዚህ ከእግዚአብሔር ዘንድ የተሰጠውን የበዓለም ዋልነትን ክብር የሚገልጹ ስሞች መካከል መልአከ ኃይል፣ መጋቤ ብሉይ፣ መልአከ ምክር የሚሉት ይጠቀሳሉ። መልአከ ኃይል የተባለው እግዚአብሔር በእሱ አማካኝነት ታላላቅ ሥራዎችን በመሥራት ኃይሉን ስለገለጸ፣ የአቢሎስን ከነሰራዊቱ ስላሸነፈ ነው። መጋቤ ብሉይ የተባለበት ምክንያት ደግሞ በብሉይ ኪዳን ዘመን ከእግዚአብሔር እየተላከ ብዙ ታላላቅ ተአምራትን የሠራ በመሆኑ ነው። መልአከ ምክር ወይም የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት ደግሞ እግዚአብሔርን በምክሩ ይረደዋል ለማለት ሳይሆን፣ እግዚአብሔር የሚሠራውን ሥራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በእርሱም አማካኝነት ይሠራል ለማለት ነው። ቅዱስ ሚካኤል በየወሩ በዐሥራ ሁለት መታሰቢያውን ይደረግለት ዘንድ ቅድስት ቤተ ክርስቲያን ሥርዓት ሠርታለች። ይህንንም ያልቻለ በዓመት አራት አበይት በዓላትን ከቀዝቃዛ ውሃ ጀምሮ እንደተቻለ ማዘከር ይገባል። እነዚህም ኅዳር 12 ቀን፣ ቀጥሎ ሰኔ 12 ቀን፣ ከዚያም ነሐሴ 12 ቀንና ታኅሳስ 12 ቀን ናቸው። ከሁሉም የሚበልጠው ታላቁ በዓሉ ኅዳር 12 ቀን ነው። በዚህም ዕለት እግዚአብሔር ሰማይ ካሉ በላይ አድርጎ ሾመው ስለ ትሕትናውና ስለመታዘዙ መታዘዙ ጌታውን ፈጣሪውን የከዳና የበጎ ሥራ ሁሉ ጠላት የሆነው ሰይጣንን ድል ይነሳ ዘንድ ሥልጣን ተሰጠው። በዚህ ዕለት እንዲሁ ከላይ እንደ ተገለጸው ቅዱስ ሚካኤል በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል ለነዌ ልጅ ለኢያሱ የታየበት ዕለት ነው። በቅዳሴያችን ተውቦ ምሕረት ለሚካኤል ለሚካኤል ምሕረት ተሰጠው በማለት እናዜማለን። ምሕረት ለሚካኤል ወእስራት ለገብርኤል ዋብተ ሰማያት ለማርያ ነቢዩ ሄኖክም ምህረት ለሚካኤል መሰጠቱን ገልጿል ትሕትናውና ታዛዥነቱን አስረድቷል መጽሐፈ ሄኖክ ምዕራፍ ስድስት ቁጥር አምስት በመጽሐፈ ስንክሳረም ተመዝግቦ እንደምናገኘው ቅዱስ ሚካኤል በየወሩ በዐሥራ ሁለተኛው ቀን መታሰቢያውን በዓል ተሰርቶለታል። እርሱ ስለ እኛ የምድሩን ፍሬ ሁሉ ይባርክልን ዘንድ ዝናሙንም በጊዜ እንዲያወርድልን የወንዙንም ውሃ እንዲመላልን ነፋሳትንም የምሕረት ነፋስ እንዲያደርግልን ሁሉንም የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልድልናል። ስንክሳር ዘወርኃ ኅዳር ዐሥራ ሁለት ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱሳን መላእክት እኛን እንደሚጠብቁና እንደሚራዱ፣ እንዲሁም ስለ እኛ በፊቱ እንደሚቆሙ ሊያስተምረን ከእነዚህ ከተናናሾቹ አንዱስ እንኳ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ሁል ጊዜ በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁ ብሎናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10። የሰማያውያን ሰራዊት አለቃ ለሰው ሁሉ የሚራራና ስለ ሰው ልጆች ሳያቋርጥ ወደ ፈጣሪው የሚለምን ሩሩህ ትውት የሆነው ኃያሉ ቅዱስ ሚካኤል የሠራው ሥራ በዚህ አጭር መርሃ ግብር የሚጠቃለል አይደለም። ስለሆነም በኃጢአት ባርነት ተይዘን በችግርና በመከራ ውስጥ ተዘፍቀን ለምንኖር ሰዎች ስለ ሕዝበ እስራኤል በእግዚአብሔር ፊት የቆመው ሊቀ መላእክት ቅዱስ ሚካኤል ለእኛም ያማልደን ተራዳኢ የሚሆነን